ሩሲያና አሜሪካ እንደ ማራቶን የረዘመውን የሩሲያ ዩክሬን ጦርነት ለመቋጨት እያደረጉት ያለው ንግግር መስመር አስይዘውታል ይላል የአልጀዚራ ዘገባ በፊት ገጹ የአሜሪካ ባለስልጣናት በሳኡዲ አረቢያ መዲና ሪያድ የሁለቱን ሀገራት ጦርነት በስምምነት ለመቋጨት ንግግር ማድረግ ከጀመሩ ሳምንታትን አስቆጥረዋል የአሜሪካና የሩሲያ ተደራዳሪዎች በሳውዲ አረቢያ 12 ሰዓት የፈጀ ንግግርን ያደረጉት ጦርነቱን በከፊል ተኩስ አቁም እንዲኖረው ለማድረግ። የሩሲያ መንግስት የዜና ማሰራጫ የሆነው ታስ አሜሪካና ሩሲያ የምክክራቸውን ውጤት በጋራ ጋዜጣዊ መግለጫ ይፋ ያደርጉታል ብሏል። ከሩሲያ በኩል ጦርነቱ እንዲያበቃ እየተደራደሩ ያሉት የቀድሞው አንጋፋ የደህንነት አገልጋያቸው ሰርጌ በሲዳና የቀድሞው ምክትል የውጭ ጉዳይ ሚኒስትርና በእንግሊዝ አምባሳደር የነበ የነበሩት ግሪጎር ካራሲን የመካከለኛው ምስራቅ የአሜሪካ ተወካይ ስቲቭ ዊትኮፍ ደግሞ በአሸማጋይነት ነው። በስምምነቱ ተስፋለኝ የሚሉት ዊትኮፍ የሳውዲ አረቢያው ስምምነት የጥቁር ባህርን መርከቦች እንዲመላለሱበት ያደርጋል እናም ወደ ተሟላ ተኩስ አቁም ይመራናል ነው ያሉት ለፎክስ ኒውስ። ይሁን እንጂ የክሬምሊን ቃል አቀባይ ዲሜትሪ ፔስኮቭ እኛ በነገሩ ጅማሬ ላይንን፣ ከባድ የድርድር ሂደት ከፊታችን አለ ሲሉ በሀገራቸው የቴሌቪዥን ጣቢያ ተናግረው ነበር። ከሩሲያ ሰዎች ጋር የመከረችው አሜሪካ የዩክሬን ተደራዳሪዎችም ጋር ትመክራለች ተብሎ ይጠበቃል። አሜሪካ ወዲህ ከፊል ጦርነቱን ለመቋጨት ብሎም የራሷን የማዕደን ተጠቃሚነት ለማረጋገጥ እያደረገችው ያለው የአደራዳሪነት ሚናዋ የጥቁር ባህርን የሚከፍት በዚያም የሚደረጉ ጥቃቶችን የሚያስቆም እና ከሶስት ዓመት በላይ የዘለቀውን ጦርነት የመቋጨት ነው ትላለች። ዩክሬንም አሜሪካ እያደረገች ያለው ስራ የኃይል መሰረተ ልማቶችን ከሩሲያ የጦር መሳሪያዎች ይከላከላል፣ ንጹሐንንም ይከላከላል ይችላል ብለን ነው ይህንን ፍሬያማ ድርድር የምናደርገው ስትል ትገልጻለች። በጥቁር ባህር የሚገኙት ወደቦቿን ኦዴሳ፣ ኬርሰንና ሚኮላይቭን ዳግም የመጠቀም ጉጉቷንም በመግለጽ ዩክሬን ወደቦቿን እንዲሰሩ በመፈለጓም በመጀመሪያው በአየርና በባህር ላይ የተኩስ አቁም ሀሳብን ያቀረበችው ለዚህ ነው ቢባልም የሩሲያ የውጭ ጉዳይ ሚኒስትር ቃል አቃባይ ማሪያ ዛራኮቫ በሪያድ በትልቁ የሚጠበቅ ለውጥ የለም ሲሉ ተደምጠዋል። የሚጠበቀው ነገር የሚሆነው ሩሲያ የምትጠይቀውን ዝርዝር ሁኔታ ሲሟላ ነው ብለዋል። ለአሜሪካ ፕሬዚዳንትነት በምርጫ ቅስቀሳ ወቅት በነበሩበት ወቅት ዶናልድ ትራምፕ ከተመረጥኩ ጦርነቱን በ24 ሰዓት ውስጥ አስቆማለሁ እንዲያውም ባለ ሲመሳ ሳላደርግ በፍጥነት የምፈጽመው ይሆናል ሲሉ ተደምጠው ነበር። ይሁንና ይህንን ጦርነት አሁንም ማስቆም አልቻሉም። ምንም እንኳን አሁንም ድርድሩን በበላይነት ሀገራቸው ብትመራም የጦርነቱን መቋጫም የስምምነቱን መዳረሻም ያገኙት አይመስልም።